አንዳንዱ ወላጅ ዲሞክራቲክ ነን በሚል ልጆቹን በጣም ልቅ ያደርጋቸዋል። ይህ ኢንተርን የሚያመጣው ልጆች ላይ የሚያመጣው ሳይኮሎጂካል እና ማህበራዊ ኢምፓክት እኔ እንደ እንትን ቀላል አይደለም ቀውሶ እነዚህ ልጆች ደግሞ ትምህርት ቤት ላይ ሲሄዱ የሚያሳድሩ ተጽዕኖ፣ አሁን አንዳንድ ወላጆች አንዳንድ ትምህርት ቤት ለማስተማር የመንግስት ትምህርት ቤት ላይ ለማስተማር እንዳው በግልጽ ለማናገር ያህል የሚፈሩበት ምክንያት አለ። ምንድን ነው ሲባሉ የመንግስት ትምህርት ቤት ቁጥጥር ስለሌለው ልጆች እጽ ይጠቀማሉ፣ እንዲህ ያደርጋሉ። ስለዚህ ልጆቻችን አልባዊ ባህሪ አልባሌ ባህሪ ደቨሎፕ ያደርጉብናል የሚል ነገር ብዙ ጊዜ የሚነሳው። እኔ ግን ይሄን ነገር በግል ትምህርት ቤቶች አይቸዋል። የግል ትምህርት ቤት ገንዘብ ከፍለው ወላጅ አራት ሺ ስድስት ሺ አስር ሺ ከፍሎ እያስተማረ በውር እየከፈለ እንደየአቅሙ አንዳንድ ወላጅ መቶ ሺ የሚከፍልም አለ እንደየ ትምህርት ቤት ድረስ ያ ሁላ ገንዘብ ግን ኢንቨስት ተደርጎባቸው ልጆች ትምህርት ቤት ላይ ሄደው በወላጆች በፒር ኢንፍሉዌንስ ወይም ደግሞ ባቻ ጓደኛ እንትኖች ተጽዕኖ አማካኝነት ሳያውቁት ነው በተለይ ህፃናቶቹ ነው ነው ይሄን ነገር የሚያጋብቧቸው። በከረሜላ ሊሆን ይችላል፣ በቸኮሌት መልክ ሊሆን ይችላል፣ በማስቲካ መልክ ሊሆን ይችላል። አንዳንድ የሆኑ ነገሮች አሉ። ከስር አረንጓዴ ነገር አገኘው ክፍራሹ አለች እናትየዋ። ሶስቱን ስታመጣ ወጭ ነው እኛ ስናየው። ያ ነገር ሁሌ ነበር የሚገኘው። ሰራተኛዋ ነው ስታጸዳ ምናምን ያገኘችው፣ እና እንትንም አይመስልም ጫትም አይመስልም፣ ብዛትም የለውም ትንሽ ነገር ነው፣ የደቀቀ ነገር ነው፣ በፌስታል ያለ እንዲህ አይነት ነገሮች። ልጆቻችን የመኝታ ስርአታቸው፣ የባህሪያቸው ሲለወጥ ስርአታቸውን ቼክ ማድረግ ቤት ውስጥ ያላቸውን ሎ ታሪክ ኢቨን መድረሳዎች፣ ቁርአን ቤቶች፣ የተሕፊዝ ማዕከላቶች። እኔ ምናልባት ሙስሊም ሚዲያችን ኢስላሚክ ሚዲያ ነው፣ ማህበረሰባችን ሙስሊም ማህበረሰብ አብዛኛውም ሰሊም ነው፣ አልሐምዱሊላህ። ግን አንዳንድ የተሕፊዝ ማዕከላቶች ላይ የምንሰማው ነገር ራሱ በጣም የሚያስደነግጥ በጣም የሚዘግንን የሆነ ነገር ነው። እኔ የደረሰኝን ነው፣ ኮንሰልቴሽኑ ላይ ስላለሁኝ፣ ለማማከር ስራው ላይ ስላለሁኝ ወላጆች የሚያመጡብኝ ሽ እንትን ኬስ በጣም ሲሪየስ የሆነ